ብሩኬ ቲጂ የካናዳ ሀይሚዬ እንኳን ደስ አላችሁ እያለቻችሁ ነው። ሐኪም ቤት ነኝ፣ ከጨረስኩኝ እመጣለሁ። እንኳን ደስ ብሏቸ በሊም ላይ ነው። እንኳን ደስ አላችሁ በቲጂ የወክዬ ነው እያልኳችሁ ያለውኝ ሀይሚ ብሩኬ

ላ እናመሰግናለን። ክያየ አሁ ፈጣሪ አዘዛቸው። ምቀኛ አንድ አንድ ጊዜ እንትናት ጠላት እኮ የህይወት ማጠሪያ ነው እና ጠላት ሲኖር ነው ህይወትን ያጠናክራል። ጠላት ሳይኖር ደግሞ ምንም ነገር መስራት አይቻልም። እና ጠላት ለምን ኖረኝ አይባልም። ሰላም ሰላም፣ እንዴት አምሻችሁ የ

ወደመሬ ነው የምከታተላቸው በጣም ነው የምወዷቸው የእውነት የእውነት ማለት ነው ሀይሚዬ ልክ በቃ በልጅ አይነት ነው ማይሽ ቁርኬንም እንደዛው እግዚአብሔር ጠላታችሁን ያዝላችሁ ክፉ ሁሉ ያልቅላችሁ ዞ ወደፊት በርቺ አንቺም እግዚአብሔር ጋር ያውጣችሁ አመሰግናለሁ ለተባችሁ ቴንኩ ሰላም ሰላም ሌላ ነው ሰላም ሰላም እንዴና፣ ሰላም ናችሁ የኔ ልጆች? በረካ ሆኖ ስላስገባችኝ አመሰግናለሁ። በዛ ላይ ደግሞ ሁለቱም ልጆቼ አላህ እቅፍ ድግፍ አድርጎ ወደፊት ለመልካም ያዝልቃችሁ። ሰላማችሁን ብዝት ብዝት ጣፊያችሁን ይስጣችሁ። የሰው ግንባርታችሁ ስትወጡ ስትገቡ አላህ Subhanahu Wa Ta'ala ከፊት ከኋላ ይክበባችሁ በጸጋው ቅፍ ድግፍ አድርጎ ያሳድግልኝ። የልጆች ኩያዎች እድግ በሉልኝ እሺ። በሰራችሁት ባገኛችሁት፣ በወጣችሁት በገባችሁት በረካ ያብዛላችሁ። የእናት አባት እድሜ ጸጋ ያብዛላችሁ። ለአላህ Subhanahu Wa Ta'ala ብዬ እወዳችኋለሁ። ከኔ የበለጠ አላህ Subhanahu Wa Ta'ala ውድድ ታስቢ እሺ፣ ሁለታችሁ ነው። በጣም ከልብ መሰግናለ፣ እወዳቸዋለሁ። የልጆቼ ማስታወሻ የልጆቼ መርሻ ናችሁ እናንተ እናንተ ቪዲዮ ሳይ ልጆቼን ስደት ላይ ያለው አይመስለኝም። ሁሌም እነሱን ነው ያየው ነው የሚመስለኝ። ቀጥሉበት፣ ወደፊት፣ ወደ ኋላ የለም። መልካሙን ሁሉ ይመኝላቸዋለሁ። አደው እወዳቸዋለሁ እና መሰግናለን፣ እናት እሺ። ዛሬ እንዴት ጸጣሽ? እሺ። ሰላም ቡራዬና ሀይሚዬ የኔማሮች፣ እንኳን ደሰላችሁ። ከዚህ በላይ ከፍ ያርጋችሁ ፈጣሪ። እንወዳችኋለን። ክብርልኝ። በቃ ጉዞ ወደፊት። ውድድ ነው ማረጋችሁ። እኛም በጣም ነው እንወዳችሁና መሰግናለን። ወብስዬ ድዊት አርጉና አዩዬ መምጣት እንደማትችል ተናግራለች ግጥሙ